በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ ምሕረት በበጎነቱ የሚያሳድረን የሚያሳድራችሁ እግዚአብሔር ከሰማያት ጌታችን ኢየሱስ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መድኃኒት ለመሆን ቤዛ ሆኖ ለመክፈል ዋጋ ለመክፈል መስቀል ላይ ሲሰቀል ዕዳ የተከፈለለት ሕዝብ የዳነ ሕዝብ ቅዱስ የተቀደሰ ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንዲቆያችሁ ሁሉን የሚችል አምላክ ንጉስ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። የተወዳችሁ ሆይ፣ ሁለት እናቶች እንዳሉ ትናንትና ወዲያ በነበረኝ ትምህርት ጠቁሜ የነበረ አንድ ቤተሰብ አንድ ቤተሰብን በሚለው መርሐ ግብራችን ለአንዲት እናት በአመት 50 ሺህ ብር መክፈል የሚችል ቤተሰብ፣ እናት ባሏን ያጣች፣ ብቻዋን የምትሆን የሆነች እናት ልጆቿን የምትሳድግ እናትን ነው የምደግፈው። በዚህ መንገድ ማገዝ የምትፈልጉ ቤተሰቦች አናግሩኝ፣ 9 11 4386 ስልኬ ላይ ሁለት እናቶች ስላሉኝ ነው። እግዚአብሔር ባርካችሁ ይቀድሳችሁ። ስለ አብርሃም በተጻፈው አስገራሚ የመጽሐፍ ቅዱስ ክፍል ውስጥ ኦሪት ዘፍጥረት ምዕራፍ 22 ቁጥር አምስት ጀምሮ አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ በዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃም መስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸክሞ፣ እሱ እሳቱን ቢላሆን በእጁ ያዘ፣ ሁለቱም አብረው ሄዱ። እንግዲህ እንደምታውቁት ነው ትልቁ ሽማግሌው አብርሃም በሽምግልና ዘመኑ የወለደውን ከሚያፈቅራት ከሚወዳት ከታመንላት ከሳራ የወለደውን ይስሐቅን ይዞ ነው ወደ መሰዊያው ተራራ ሄደው ሶስት ቀን መንገድ የተጓዙት እሱ ከነበረበት ድንኳን ወደ ሞሪያ ተራራ አሁን ኢየሩሳሌም ወደምትገኘው ቅዱስ ተራራ የመጣው ሶስት ቀን መንገድ ተጉዞ ነው። እግዚአብሔር እጅግ የሚወደድ አምላክ መሆኑን ለማሳየት ፈተና አምጥቶ ነበር በአብርሃም ቤት። የምትወደውን አንድ ልጅህን ሰዋልኝ ብሎት ነበር። እርግጥ ነው አብርሃም ከእስማኤል እስማኤል የሚባል ልጅ ከአጋር የተወለደ ልጅ ነበረው። አብርሃም ልጁን ይወድ ነበረ ግን ይሄኛው ግን የአምላክ ስጦታ ነው። ይሄኛው ግን እግዚአብሔር በረከት፣ ሳቅ፣ ሰላም፣ ደስታ እንደሆነ የሚያስመሰክር ከኪዳኑ ከእውነተኛው ትዳሮ የወለደው ልጅ በመሆኑ አንድ ልጅ ተብሎ ተገልጿል። ከምትወደው ልጅ ስጠኝ ሰዋልኝ ባለው ጊዜ ከምንወደው ነገር ሁሉ በላይ እንደሆነ እግዚአብሔር ለማሳየት አብርሃም ፈቃደኛ መሆኑን ትመለከታላችሁ። መቼም ሰው ክፉ ነው ይባላል አይደል? ሰው ክፉ ነው። ሰው ምን ሰው አለ? ሰው እኮ የለም። በዚህ ዘመን እያለን ሰውን ጀጅ እናደረጋለን ወይም ሰውን እንፈርዳለን። እግዚአብሔር ግን የሰራቸው ሰዎች፣ ከእሱ የተማሩ ሰዎች ግን ምድር ላይ እንዳሉ ታውቃላችሁ። እግዚአብሔር ያሰናዳቸው፣ ያስተካክላቸው፣ ያነጻቸው ብሩካን ልቦች ያሏቸው ሰዎች እንዳሉ ምድር ላይ ታውቃላችሁ። እንኳን አሁን ወንጌል ተሰብኮ እንኳን አሁን የክርስቶስ መስቀል ለዓለም የክርስቶስ መገለጥ የደሙ መፍሰስ ለዓለም ሆኖ ሳቀርቶ ድሮ እንኳን አሁን ባያችሁ ዘመን በአብርሃም ዘመን እንኳ ሁሉ ነገራቸውን ለእግዚአብሔር አቃጥለው ሰጥተው እግዚአብሔር መውደድ የሚችሉ ጠንካራ ልብ ያላቸው ሰዎች እንደ አብርሃም እንደነበሩ ተመልከቱ። ዛሬ ግን እሱን አደለም እንድንነጋገር የፈቀድ ነው። አብርሃም እግዚአብሔር እንዳለው ወደ አሳየው ወደ ሞሪያ ተራራ የሦስት ቀን መንገድ ከተጓዘ በኋላ ተራራው ጋር ደረሰ። ሲደርስ አህዮቹን ባሮቹን እናንተ እዚህ ቆዩ ብሎ ልጁን እና እሱ የመስዋዕቱን ማከናወኛ ቢላውን እንጨቱን ተሸክመው ወደ ላይ መውጣታቸውን ታያላችሁ። ከእግዚአብሔር ጋር ለመቆየት እታች ምን ተወ ነገር ሊኖረን ይገባል። መሳፈሪያውን፣ መኪናውን፣ መሽከርከሪያውን አጀቡን የስራ ባልደረቦቹን ትቶ ማለት ነው፣ አብርሃም በዚያም በዘመናዊ ቋንቋ ስታዩት ከባቡር ወርዶ ከመኪና ወጥቶ ከስራ ጣጣ ከጩኸት ገለል ብሎ ልጁን ይዞ ወደ ተራራ ወጣ። የሆነ ነገር ካልተውን የሆነ ነገር አለ። አህያውን ይዞ ባሮችን ይዞ ቢወጣስ ለአህያው ምግብ ቤት ነው ያለው ባሮቼቱ ጋር እንቆም ምን እያረክ ነው ይሄ? በኬት የመጣ ነው ልጅ ልትሰዋው ነው ወይ? ጫጫታ በጫጫታ ነበር የሚሆን። አንዳንድ ጊዜ ይውላችሁ፣ አብረናቸው የምንላቸው ሰዎች እኛ ካለን የህይወት ልክ አንጻር ልክ እኩያ ላይሆኑ ይችላሉ። የእኛ ጸሎት የሚያሰቃቸው ሊሆን ይችላል። አንዲት አሜሪካን ሀገር የምትኖር እህት ስትነግረኝ ነበረ የምሰራው ከፊሊፒኖች ጋር ነውእና በጣም ነው የሚገርማቸው ስትል ነበር ስጾም ተጸልይ በጣም ይገረማሉ። እንደ ሞኝ ነው የሚያውን ችትል ነበር ቁሳቸውን ሲበሉ ዘጠኝ ሰዓት ሲበላ። እንደዚህ አይነት ሰዎች ናቸው አንዳንድ አብረን የሚውሉት እኛንም መስለው አበሾች ሆነው ኢትዮጵያዊም ሆነው የመንፈስ ህብረት ግን የሌለን ወይ ሌላ እምነት ተከታዮች ናቸው ወይም ደግሞ አለማዊ ናቸው። ራሱ ዓለምም የራሱ እምነት አሳሳ ፍልስፍና ያለው ሃይማኖት ነው አለማዊነት። መንገዳችን ማይመቻቸው የምናደርገው ነገር ማይገባቸው ብዙ ሰዎች አሉ ይገርማቸዋል ተደባልቀን ነው የምንኖረው እንክዳዱና ስንዴው አብሮ አድጓል መሬት ላይ ስለዚህ ስንዴው ከእንክዳዱ ተለይቶ ወደ መሰዊያው መሄድ እንዳለበት ነው አብርሃም የሚያስተምረን አብርሃምም አህያው አሴቱ ንብረቱ ነው ሰዎቹ ደግሞ የስራ ባልደረቦቹ ናቸው ኑሮ ማለት ነው አሴትና የስራ ባልደረባ ሲደመር ይሆናል ኑሮ ነው ንግድ ሊሆን ይችላል። የተቀጠልንበት ስራ ሊሆን ይችላል። ማህበራዊ ህይወታችን ሊሆን ይችላል። ቤተሰባዊ ጉዳዮቻችን ሊሆኑ ይችላሉ። ሁሉን ነገር ትቶ ነው የመጣው። ከሳራ ከሳራ የሶስት ቀን መንገድ እርቆ ነው የመጣው አብርሃም ቤተሰባዊ ህይወቱን ርቆ ነው የመጣው። ከስራ ባልደረቦቹ እንደዚሁ ብዙ ማይል ተራራው ስብትቷቸው ነው ትልቁን ተራራ ወጥቶ ሄደው ኢየሩሳሌም የሚገኘው ተራራ ትንሽ ተራራ እንዳይመስላቸው አድካሚ አለክልከን የምንወጣበት ተራራ ነው። የወጣው ተራራ እታች ሸለቆ ውስጥ ትቷቸውን የገባ እሱ የወጣው ላይ እና ምንቶ ነገር ለእግዚአብሔር ስንል ምንቶ ነገር ከሌለ ልባችን እየተከፈለም፣ እንደገና እግዚአብሔርንም እየፈለግንም አንድ ላይ ማስኬድ እንደማንችል፣ በተለይ የእግዚአብሔር ብሩካን ለእግዚአብሔር ልዩ ጊዜ ሊኖራቸው እንደሚገባ አብርሃም ያስተምራል። ጠዋት ጠዋት ቤተክርስቲያን ስንሄድ ማልደን የምናደርገው ይሄንኑ ነው። እንቅልፋችንን ነው፣ ምንቶ ማህበራዊ ነው፣ እድር አለ፣ ሶሻል ግንኙነቶች ይኖሩናል። እነሱ እነሱ ነገሮች ሁሉ ትተን ነው ወደ ተራራው የምንወጣው። አንዳንዴ ሰነፍ ቤተሰብ ይኖረናል፣ የእኛ ትጋት ማይመቸው እነሱን ትተን ነው ወደ ቤተክርስቲያን የምንወጣው። ና ና ነይ ነይ የሚል ጓደኛ ይኖረናል ቀዳሚ ማታ ስንዝናና እናምሽ እና እረፍት ነው ብለው ሰዎች ይጠሩናል። ቅዳሜ ማታ ነው እኛም የሚመስለን አይደል። ግን የቅዳሜ ማታው የእሁዱን ጠዋት አምልኮ ነው የሚቀማ። እያቸው ወይ ጠጥተን ካመሸ እንዴት አድርጌ ቤተክርስቲያን ግባለሁ? ልናስባለን። ደግሞ ስንጠጣ ስናመሽ፣ ደግሞ ብዙ ነገሮች ይደረጋሉ። ሕሊናችን የመንፈስ ጉልበታችን ይሰበራል። እንዴት ቤተክርስቲያን ሄዳለሁ ብለን ተኝተን እናረፍዳለን። ቅዱሱን ሰዓት የመሰዊያውን ሰዓት አለፍ ነው ማለት ነው። ታች ያሉ ባሮች ቀላል እንዳይመስሏቸው በጣም መጎተት የሚችሉ ናቸው። አህያውና ባሮቹ ከባዶች ናቸው። ከባዶች ናቸው። ኢቨን ቤተሰብም ካላሞቅንበት ከባድ ነው። ክርስቶስን ለሚከተል የገዛ ቤተሰቦቹ ናቸው የሚነሱበት አይደል? ወንጌል የተጻፈው እንደዛ ነው። የገዛ ቤተሰቦች ይነሱበታል እና እነዚህን ነገሮች ጥሎ ነው እግዚአብሔርን ማምለክ እንደሚገባ የሚያሳይ እኛን ከሚመስሉት ጋር እንወጣለን ተራራው ላይ። እውነት ለመናገር አብርሃም ልጁ ይመስለው ነበር፣ ልጁ አብርሃምን ይመስል ነበር። በእግዚአብሔር ጉዳይ ላይ ይመሳሰላሉ። ካልተመሳሰልን ግን እንለያያለን። እኛ ምን እናመልክ ሆን አምላክ የወለድናቸው ልጆች የሚስቁበት ሊሆን ይችላል። ምን ምና አብረን ያደግናቸው የእናታችን ልጆች የሚቀልዱበት ሊሆን ይችላል። ስንመሳሰል ግን አብረን እንሄዳለን። እግዚአብሔር የሚመሳሰል ቤተሰብ ይፍጠርልን። አብርሃም ይስሐቅን ይመስል ነበር፣ ይስሐቅ አብርሃምን ይመስል ነበር። በጣም ትልቁን አገልግሎት በዓለም ላይ ያስገረመውን አገልግሎት ለማገልገል እኮ ነው የሚወጡት። ይስሐቅ እንደ ክርስቶስ ሊታረድ አብርሃም ደግሞ እንደ አብ አንድ ልጁን ሊሰጥ ነው ተራራ ላይ የወጡት የሥላሴን መልክ ሊያሳዩ ነው ተራራ ላይ የወጡት ይህንን ትልቅ አገልግሎት ለማገልገል መመሳሰል ያስፈልጋል ተራራ ላይ ስንወጣ የወላችሁ በጣም ትልቅ ወደሆነ ተልእኮ ነው የምንገባው የምንወደውን እንሰጣለን የሚወደውን ይሰጠናል እግዚአብሔር እኛ የምንወደው በእኛ ደረጃ ሁን ምንድን ነው ገንዘብ እንወዳለን እንለፋለን ለገንዘብ ለምን ገንዘብ የሚፈልገውን ነገር ያመጣልን አለ እንወዳለን ገንዘብ ከእግዚአብሔር እኩል ባናረገውም ገንዘብን ግን እንወዳለን ስለምንወድ ነው የምንሰራው መኖር ገንዘብ ማለት መኖር ማለት ነው እንጀራ ማለት ነው ከለፋንለት ገንዘብ ምጽዋት ልንሰጥ እንችላለን አስራት ልንሰጥ እንችላለን የእኛ ቤት ድሃብ አጠገብ ልንቆም እንችላለን የምንወደውን ሰጠን ማለት ተራራ ላይ ስንወጣ ግን ይህንን ስናደርግ የሚቃወሙ ሰዎች ይኖራሉ የማይገባቸዋል ቀልደኞች እንደሆንን የሚያስቡ አሉ። አንዲት በጣም ደግ ሴት አለች። ኢትዮጵያ እና ቤተ ክርስቲያን ትራሉች በተለይ ደግሞ ዶዎችን ታግዛለች። በጥንቃቄ ነው የምታደርገው። በተለይ ባሏ እንዲያቅ አትፈልግም እና እጅግ ይገርመኛል። እሱ ነገር በፍጹም ባሏ እንዲያቅ አትፈልግም። ባሏ እንዲያቅ የማትፈልገው ግብዝነት እንዳይሆንባት እንዳይመስላችሁ አደጋ እንዳያመጣባት ነው። ከባድ ተቃውሞ ከባድ ላይ ይመጣባታል። ተራራው ላይ አንዳንዴ አብረን ስንወጣ ማን መሳሰል ሰዎች ልንሆን እንችላለን። ባልና ሚስት ተለያይቶ ተራራ ላይ ይወጡ ይችላሉ። አንዱ ከግትከታች ይቀራል፣ እንደ ባሮቹ ወደ ላይ ይወጣል። ግን ይውላችሁ በህይወታችን ውስጥ ቢዚ የሚያደርገንን ነገር፣ ስራ የሚያበዛበትን ነገር ታች አስቀምጠን ወደ ላይ የምንወጣባቸው ሰዓቶች ግን ያስፈልጉናል። ምንድን ነው ተመስጠን እንድንጸልይ የሚያደርገን የትኛው ሰዓት ነው ቤተክርስቲያን ውስጥ ተመስጠ መጸልይ የምንችል ከሆነ በደንብ ተመስጠ መጸለይ ያለብን እዛ ወደ ገዳማት ሄደን ተመስጠን መጸለይ የምንችል ከሆነ ወደዛ እሄዳለን አንዳንድ ሰዎች መኪና ገነዱ ዝም ብለው ይሄዳሉ እየጸለዩ ረጅም ርቀት የለም ይመጣሉ ጸጥታ የሚፈልጉ በተለይ ቤተሰብ ያላቸው ጨቀታ ስለማይለይ የቤተሰብ ውስጥ ለራቅ ያለ ቦታ መሄድ ገዳም እንዳሄዱ ቦታ የማይመች ይሆናል። እንደዚህ የሚጸልዩ አሉ። ብቻ ግን እኛ ባለን በፊታችን በቆመው ተራራ ታች አስቀምጠን የምንወጣው ነገር ያስፈልጋል። ሁሌ ይዘነው የምንሄደው ነገር አይደለም። ታች ያለው ሁሌ ስራ፣ ሁሌ ስራ፣ ሁሌ ስራ፣ ሁሌ እንጀራ፣ ሁሌ እንጀራ አደገኛ ዲያብሎስ ወጥመድ ነው። እሱ የኖኅ ዘመን ሰዎች በዚህ ነው የጠፉት። ታውቃለች። ሲጋቡ ሲጋቡ ሲያገቡ ሲደሰቱ ሲዘፍኑ ሲነግዱ ሲያተርፉ ሲያርሱ ሲያጭዱ ይኖሩት ኖ መርከብ እያዘጋጀ መቶ ዓመት እነሱ ይቀልዳሉ። እነሱ ስራ ፈት ማግሌን ሽማግሌን የመሰላቸው ነው። እየበሉ እየጠጡ ከተባለ የሚበላውን ይሰራሉ ማለት ነው። ይዘራሉ፣ ያጭዳሉ፣ ይነግዳሉ፣ ያተርፋሉ ማለት ነው። ይጋባሉ፣ ያገባሉ ከተባለ ሰርግ መደገሻ ገንዘብ አላቸው ማለት ነው። በጣም ቢዚ ናቸው። በጣም በጣም ከተማቸው ቢዚ ነበረች፣ ግን ከመቶ ዓመት በኋላ እነሱ አልነበሩም። የነበረው ኖህ ነው በምድር ላይ። ሁሉም አልቀው ኖህ ብቻ ከነ ቤተሰቡ ነበር ያች ምድር። ልክ እንደ አሳማ አርቢ ነው ዓለም እኛን የምትፈልገን፣ እየጣለች ጥሬ እየጣለች ነው ወደ ማረጃው የምትወስደን። አሳሞች በጥሬ ነው የሚሄዱት። ጠብጠብ እያደረገ አራጁ ይዟቸው ወደ ቄራው ይገባል ማለት ነው። አንገታቸውን ቁርጦ የጥለዋል። ከዛ በኋላ አብርሃም ይሄ ገብቶታል። ታችን ያስቀምጠው ያንን ነገር ሁሉም ጊዜ አለው። ሁሉም እግዚአብሔር የሆነ ቅዱስ ጊዜ ያስፈልጋል። በቀን ውስጥ፣ በሰዓታት ውስጥ፣ በሳምንት ውስጥ ግድ ነው። እግዚአብሔር ልጆች የተባረከ የእግዚአብሔር የእጁን ሥራ አይተን መኖር ከፈለግን ግድ ነው ያ ከተራራው ስትወርዱ የእጁን ስራ እንድታወቅ ከፈለጋችሁ ግድ ነው። ይሄ አብርሃም ተራራው ላይ ወጥቶ እጁን ባፉጭኖ ነው የተመለሰው። ልጁ ይስሐቅን አሰዋለሁ ብሎ ሄዶ ልጁን በህይወት፣ በልጁ ፈንታ ነጩን በግ ወደፊት የሚገለጠው የእግዚአብሔር በጎን የሚመጣውን ኢየሱስ ክርስቶስን በምሳሌ አይቶ የእግዚአብሔር ድምፅ ሰምቶ ተባርኮ ተመስግኖ ከተራራ ወርዶ መጣ። ኪሳራ የለውም። ግድ የላችሁ የሆነታች ነው የምንሄደው ነገር ኪሳራ የለውም። እላይ ያለውም ነው የህይወት በረከት ነው። እታች ያለው ብቻ አይደለም፣ አህያው ባለው ብቻ አይደለም። እላይ ያለውም ትልቁ የተሻለው የህይወት በረከት ነው። ሁለቱንም በሚዛን ማስኬድ ይገባል። የሰማኑን በልባችን ይጻፍልን። እግዚአብሔር ቸርነት የመንፈስ ቅዱስ ኃይል፣ አገልግሎታችን፣ ህይወታችን፣ ኑሯችን፣ ቤታችንን ሁሉ ይቀድስ። ሀሳባችሁ ይቀደስ። እግዚአብሔር ልጆች ቤታችን ረሬት በረከት ይመላጥ። ጥበቃ አብሮን ይሁን። ኮሜንት አድርጉ ላይክ አድርጉ፣ ይህን ፈጽሞ እንዳትረሱ። ወይም በማድረጋችሁ ትላግሎት እንዲያገለግላችሁ ወቁ ዚያዊ ይባርካችሁ። ቀሲስ አሸናፊ ግርማ ማለም ነኝ። ሰላም